ለፋቲጋ ለአቅመ ደካሞች የምታደርጉትን አድርጉ። አዎ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ አንድ ኪሎ በርበሬ አምስት ሽንኩርት እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎታ ሙስቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች፣ አባቶች ስላሉ ለእነሱ አመት ባለን ደስ ብሏቸው እንዲውሉ እንደ እማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ አደራ አደራ፣ ምኑ ነው አደራ? አደራ አደራ፣ ምኑ ነው አደራ? አደራ አደራ፣ ለአቅመ ደካሞች የምታደርጉትን። አደራ አደራ፣ ለፋሲካ ለአቅመ ደካሞች የምታደርጉትን። አደራ አደራ። በጣም ነው የምናመሰግነው። እንዴት ነው? አቤት፣ አቤት፣ አቤት። አቶ አደፍርስ ነኝ ዛሬ። አቤት፣ አቤት ዛሬ ደህና ኖት? ሰላም ነው። እንዴት ኖት? ሰላም ነው። ደህና ነኝ ደህና ነኝ። አሁን የት ነው የምትኖረው? እዚህ አዲስ አበባ መታዋል። አዎ አዲስ አበባ፣ ደብረ ብርሃን፣ ደብረ ብርሃን ነኝ። ደብረ ብርሃን ወቅ? አዎ። አሁን ደግሞ ለትንሽ ጊዜ ደብረ ብርሃን ነኝ። ደብረ ብርሃን ጥሩ ሀገር ነው እኮ። ሄደው ያውቃሉ?

አይደለም አይደለም፣ አዲስ አዲስ በሽታ መጥቷል። አዲስ በሽታ መጣ እኮ አልሰሙም እንዴ? አኪም እኮ የመዳኒት የለም። አሁን በሽተኛው በዝቶ መዳኒት፣ በየፈርማታው መዳኒት የለም። ያቲም መዳኒት በሽተኛው በዛ፣ መዳኒት ጠፋ። አው እንግዲህ፣ አሁን አዲስ የመጣው በሽታ እንደው በቃ እንደው ስቅ ስቅ ነው እዚህ ወገብ። ምንድን ነው በሽታው? ፍቅር ነው። ፍቅር ፍቅር ፍቅር አው ፍቅር፣ ፍቅር በሽታ ነው? መዋደዱ እንዴት ታበሽታ ነው? ይሄ ሌላ ፍቅር ነው። ወዲ ነው፣ ወዲ ነው እናቴ፣ ወዲ ነው፣ ወዲ ነው፣ እልሙ ነው። እሺ ተናገር። እንደው ሰሞኑን ያየሁትልም እርሶ ጡረታ ሲቀበሉ ከእርሶ ከጡረታው ለአምስት መቶ ብር ሲሰጡኝ በእልም ያየው፣ ከዛ አልቀበልም እኔ አልፈልግም አልፈልግም አልኮት። በወር በወር አንዳንድ ሺህ ብር እየተሰጠኝ ነው። እዚህ ቤት አንጥተው አይደለም የሚሰጡ የመንግስት መስሪያ ቤት ዘካራስ እየወሰደኝ በወር አንዳንድ ሺህ ብር። ህልሜን ፍቱልኝ። ህልሙን ፍቱልኝ። እሺ ህልሙን ተናገር። በእልሜ እርሶ ጡረታ ሲቀበሉ ከተቀበሉ ጡረታ ላይ አምስት መቶ ብር ለእኔ ሰጡኝ። እኔ ደግሞ አልቀበልም አልኮት። ምንድን ነው ፍቱልኝ? ጥሩ ነው እንደ፣ ጥሩ ነው እንደ፣ ጥሩ ነው። ጥረታው በወረ አንዳንድ ሺህ ብር የሰጠኝ ነው መንግስት። ከዛ ጡረታውን እኔ አልፈልግም፣ እኔ አልፈልግም፣ አልፈልግም። ተቀበል ተቀበል ብለው መቱኝ። እርሶ መቱኝ መታው። አዎ፣ በጥፊ መቱኝ። ካልተቀበልክ ብለው ውዴታ ነው እንዴ? መጣው። ውዴታ ነው፣ በግድ ካልተቀበልከኝ። ምን ነው፣ ምን ነው፣ ንቀኸኝ ነው? አዘኑብኝ። ውዴታ ነው። አዘኑብኝ። አዘኑ። ምን ነው ይቸግራል እንዴ? ያው፣ አረን፣ አይቸግረኝም። አይቸግራል? አይቸግረኝም። ማይቸግረኝ ታክሲ ገዛው እኮ ታክሲ ገዛ። እች ትንሿ ትንሿ ታክሲ ላዳ አዎ ላዳ ታክሲ። ወይ ወንዱ ሮበር ወይ ሉንችን አናት አይ ላዳ ይሻለኛል። ላዳ ላዳ ጥሩ ነው። ታክሲ እች ትንሿ ታክሲ። አሁን ዘካሪያስ በኋላ ነው የሰጠ። ገዝተህ ነው? ገዝቼ ነው፣ እቁብ ደርሶኝ ታይለለለ ደረሰ ታሁን ፊትም እኮ ሶስት የእቁብ ደርሶህ። መርቁኝ። የእርሶ የእርሶ ምርቃት መጣም ቆጆ ነው። የእርሶ ምርቃት መጣም ጥሩ ነው። እቁብ ደረሰኝ ብለ ሶስት ጊዜ እቁብ ደርሶህ፣ ደርሶ መችና አገዝተሃል ታሁን ፊት። አይ እኔ እንኳን አውቄ ነው ደብቄዎት ነው። እቁብ ደርሶኝ አይደለም እማማዝናሽ ያኔ ያኔ ድሩ አይ አሁን የገዛውት ግን እቁብ ደርሶኝ አይደለም። ያውኑ አደለ? ያውኑ ከየት አምጥቼ እንደገዛው ልንገሮት። የሆነ እድር አለኝ የወንድ እድር። እሺ በሉኝ፣ እህ በሉኝ። አሁን ሚስቴን ምን ብያ ማከርኳት? እንግዲህ እኔ እናንቺ መጦሪያ የለንም አንድ መጦሪያ እጃችን ማስገባት አለብን ብዬ መከርኳት። እሺ እሷም ጎበዝ ናት። እሺ ባሌ እስቲን ምከረኝ እስቲን እንነጋገር አለችኝ። ጎበዝ አለችኝ። ከዛ ምን አልኳት? ቁጭ ብለን ሻያችንን እየጠጣን እሷ ቡና፣ እኔ ሻይ እየጠጣን ቁጭ ብለን ጎበዝ። ፍቅር ፍቅር ነው፣ ፍቅር ነው። ምን ሌላ ምንድን ነው? ከዛ ደሞዝ የምታገኝበት ስራዋ ምንድን ነው? ስራዋ ጽዳት ትሰራለች። ጽዳት ጥዳት፣ የማህበሩ ነው? የመንግስት፣ የመንግስት፣ የመንግስት ጥዳት መስሪያ ቤት ቢሮ አይደለም። መንገድ፣ የመንገድ፣ የመዘጋጃ፣ የመንገድ የሚሰሩት፣ የመዘጋጃ አዎ፣ እኮ የመንገድ የሚሰሩት ጋራ አብራ ይሁን የመንግስት ደሞዝ ታገኛለም፣ ታገኛለች። ልጆች አሏችሁ? ወልዳችኋል? አው እንደ ጎበዝ ላይ እኮ ወዴ ልጆች አሉ። ዘጠኝ ልጆች አሉ። እንደ እውነቴ ነው። ኧረ በስመ አብ ዘጠኝ ልጆች! በስመ አብ ምን ነው? በስመ አብ ምን ነው ምን ነው? ዘጠኝ ልጆች? ውሸት አትናገር። ዘጠኝ ልጆች እነሱን በማሳደግ ዘጠኝ ልጆች አንተ ልትሞት ነው። ከእኔ ጋር ተቀመጠዋለሁ ተውለብቶ ይሁን። አሜን፣ አሜን፣ አሜን፣ አሜን። ቆይ ሻይ ልጠጣ፣ በረደብኝ። ልታገኝ ነው እምትሸጥሃለው እንጂ እርሶ ሊሰጡኝ አይደለም። ቆይ፣ እኔ ስትሰጥህ አይደል ያየኸው? በልምህ፣ ማርያም ነው በእኔ ተመስላ ልሰጥህ ነው። አይ፣ እርሶም የተወሰነ ገንዘብ ስጡኝ በኔ ተመስላ ማርያም ነች የሰጠችሁ። እርሶም ስጡኝ የተወሰነ ገንዘብ። በኔ ተመስላ ማርያም ሰጠችሁ። በኔ ተመስላ እሺ፣ እሰይ እሰይ፣ ይሁንልኝ ይሁንልኝ። ግን እርሶም ስጡኝ የማማዝናሽ ገንዘብ ገንዘብ እናትል የለኝም። ቴት ቴት የመጣ አሁን መጥቶ የገንዘብ ስጭኝ አለ። አንድ ቴት የመጣ ቴት መጥቶ አሁን አንዱ መጥቶ ገንዘብ ስጡኝ አለ። ቴት አምጥቼ ልስጥ ስለው ያስቀመጡት አለ። ቴት መጥቶ ነው ያስቀመጥኩት አልኩት። ፍት በሉ እሪ ብዬ ሄደ። ያይደለም። ሌላ ደግሞ ዛሬ ሱካር የለውም። አበብዬ በእድምህ እኔ አምስት መቶ ብር ስሰጥህ ያየኸው በእኔ ተመስላ ማርያም ማርያም ነች የሰጠችህ፣ ልትሰጥህ ነው። እርሱም ስጡኝ፣ በእኔ ተመስላ ማርያም ነች የሰጠችህ፣ ልትሰጥህ ነው። የለኝም ጤት የመጣለ የለኝም። እኔ እንደ ድሮ ያጥበር ዝጉልኝ። እልም በመፍታት በንግግር ብዛት ሰውነት የቆስሏል። እልም መፍታት ትቻለው። አሁን ላንተ ነው የፈታውት ዝንዬ ዝንዬ፣ አሁን ይገርሞታል። ሚስቴ ቁጭ ብላ ቡና እየጠጣች፣ እኔ ሻይ እየጠጣው አንድ ምክር አማከርኳት። ነገርከኝ አይደል? አልነገርኮትም። ከዛ አሁን እየነገርከኝ ነበር። ሻው ቀዘቀዘ። ቁጭ ቁጭ ስላልጨረስኩ ነገሩን እንደው ልጨርስልሁት ብዬ ነው። መገናኛ ነው አሁን ያለው። አዎ የወሎት ይሄንን አሁን ትንሽ ታክሲ መኪናውን እና መኪናውን ታክሲውን የገዛሁት ሚስቴን እንዳልኮት ቅድም አማከርኳት። እሷ ቡና እየጠጣች እኔ ሻይ እየጠጣሁ ለፋሲካ ጋር ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ አንድ ኪሎ በርበሬ አምስት ኪሎ ሽንኩርት፣ እንደዚሁም ደግሞ ዘይት አምስት ሌትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት አሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለእነሱ አመት በዓል ደስ ብሏቸው እንዲውሉ እንደማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ፣ ምኑ ነው አደራ አደራ አደራ፣ ምኑ ነው አደራ፣ ለአቅመ ደካሞች የምታደርጉትን አደራ አደራ፣ ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው። ዕድር አለን አልኳት፣ እሺ አለች። አሁን አደፍርስ ሞቷል ብለሽ የዕድር ገንዘብ ተቀበይ አልኳት። እና ከዛ ተለቀሰ። አቤት ስታስመስል የኔ መከታ የኔ መከታ እያለች የውሸቷን አለቀሰች። ጉድ ተመልቀሰ። እንዴት ያለ ብልሃተኛ ሚስት መሰለች ወይ ያለች አቤት። አሁንም አብራችሁ ናችሁ? አዎ አስር ልጅ ወለድከው። ሰሷ ነው አስር አይደለም። ሰባት የወለድኩት ነው። ሶስት የማሳድጋቸው ናቸው። የቀሩት የማሳድጋቸው የወንድሜ ልጅ፣ የእህቴ ልጅ፣ እናት አባታቸው ይቻሏቸው። ራስ ራስ ከሚስት የወለድከው ነው ያ? ሰባት ሰባት። አሁን ሰባቱም አሉት አንተ ጋር? እሺ፣ እያስተማርክ ነው አሁን? ቆይ ልጨርስሎት እንጂ ያኛውን የለቅሶ ድርሶ ደግሞ አሁን ሚስት ወጣችና ነጠላዋን አሸርጣ ወደታች አደብርስያ፣ አደብርስያ የኔ መከታ፣ የኔ መከታ እያለች አለቀሰች። አለቀስ ሰው ሁሉ አብሯት እያለቀሰ። ከዛ የእድሩ ኃላፊ ሊቀመንበር መጣ። አይዞሽ፣ አይዞሽ ተባለ። የእድር ባልሽ ጎበዝ ነው በህይወቱ እያለ ብር እያጠራቀ ነበር እያጠራቀመ ነበር የተባለ እና መቶ ሺህ ብር ተሰጣት። በመቶ ሺህ ብሩ መኪና ተገዛ። ለማንም እንዳይናገሩ አደራ። ምነው እንጂ እንኳን አንተን ወዳጄ በእጅው ገንዘብህን እየመዘዝክ ስትሰጠኝ ወርከውን የማንንም አልናገርም እኔ እንኳን አንተ ወዳጄ የሆነህ በመጣ በመጣ ቁጥር በመጣ በመጣ ቁጥር ገንዘብህን እየመዘዝ ስትሰጠኝ ወርከው እንኳን አንተን ወዳጄን የማንም ሰው አልናገር የማንንም ሰው አልናገር ለምን ብዬ እሺ አሁን ልስ አቤት ስታስመስል አቤት እኔ እዛ ሳጥን ውስጡኜ ቀስ ብዬ እያጮልቄ እያየኋት ነው እንዴት ያለች ቲያትረኛ መሰለችት አቤት ድራማ አቤት ቲያትር አሁን በቃ ዋለች ዋለ ወይኔ ባሌ፣ ወይኔ ባሌ መኩሪያዬ፣ ጌጤ፣ መኩሪያዬ ጌጤ። አቤት አቤት አቤት፣ አለቀሰች አለቀሰች። ሰው ሁሉ አካል አካል የግማሽ አካል የግማሽ አካል የሰውነት የተለያ ሄደ፣ አያለች አያለች አብሯት ሰው ሁሉ እያለቀሰ፣ እድርተኛው ስንት ሰጠ? መቶ ሺህ ብር አሁን በሱ መኪና ገዛ። በእሷ መኪናዋ እየሰራህ ነው አሁን። አሁን ምንም አይሉ። ከዛ በስንተኛው ቀን እንዴ ይሄ የሞተው አደፍርስ አይደለም፣ ይሄ የሞተው አደፍርስ አይደለም እንዴ ሲሉ ሂደው እንትን አሉ፣ ከሰሱ። ሰርቼ ከፍላለሁ እኔ ቸግሮኝ ነው እንደዚህ ያደረግኩት አልኳቸው። ሰርተ ክፈል ተባልኩኝ፣ ተለቀቅኩኝ። አሁን እየሰራውባት ነው በመኪናዋ መኪናውን አይወስዱም፣ አይወስዱም። እየሰራውባት ነው የውሸት። አቤት ስታለቅስ አስመሰለች፣ አካሌ አካሌ አለች። አብሯት ደግሞ ሰው ያለቅሳል። አቤት አቤት። እሺ፣ ከዛ ምን አለች መጨረሻ ላይ? የእማማ ዝናሽ ምርቃት ነው ለዚህ ያበቃን። ሰሞኑን ሂደህ መቶ ብር ትሰጥልኛለህ አለች። እሺ እሺ ብዬ መጣሁ። ውሎታሉ ያው መቶ ብር። አዎ፣ እሺ በሉ ደና ሁኑ። ዘካርያስ ቅድም ስልክ ደውሎልኝ ነበረ እማማ ዝናሽ ጋ እሄዳለሁ፣ ጡረታ ዛሬ ነው የሚቀበሉት እያለ ነበረ። ጡረታ ባ ተተቀበልኩ 15 ቀን ሆነዋል እኮ ነገ አንድ ነው፣ ነገ አይመቸኝም፣ ዛሬ ሂደው ይቀበላሉ እያለ ነበር። በሉ ደህና ሁኑ፣ ደህና ሁኑ። ጦረ ታው ተቀበልኩ አስራ አምስት ቀን ሆኗል፣ ተቀብያለሁ። ዘካሪያ ሲመጣል እንግዲህ እሱን አናግሩት። በሉ ደህና ሁኑ፣ እሺ፣ ደህና ሁኑ። እገሪስ ጥልኝ ነው መቶ ብር ሰጥተኛል። እሺ ሰላሙን አገን ታይ ትራፍ። አሜን አሜን ሰላም ሆነ ሰላም ሆነ አግኝታ ሰላም ሆነ። ማን ነው ይሄ ደግሞ? ደህና አደሩ። እንዴት ኖት? እግዚአብሔር ይመስገን። እንዴት ኖት? እግዚአብሔር ይመስገን። አንቱ ስጠፋ ዘካረስ የጠፋ ይሉ እኔ አሁን አስባለሁ። ቅዳሜ ዕለት ያቆረበ ዕለት ብቻ ነው የመጣው እሁድም አልመጣ ሰኞም አልመጣ ብዬ በሆዴ እያሰብኩ እያሰብኩ ነው የመጣው። ባይመቸው ይሆናል እያልኩ ራሴ በራሴ በጠልወት በራሶት በራሶት አደፍርስ አደፍርስ እልም ሊያስፈታ መጥቶ አሁን አሁን ነው አላገኘሁ መቶ ነበር። አላገኘሁትም። አሁን አሁን ኧረ ለምን በሩ ላይ አልተገናኛችሁም? ኧረ አላገኘሁትም አላገኘሁትም። እምልህ አስፈታ መቶ አደፍርስ አስፈታ መገናኛ ነው ያለሁት አለ። ከዛ ተውጭ መጡቻ አለሁ መኪና ገዛ እኮ ገዛሁ አለ። አሁን እንዴት ነው ገዛው? ሲያጫውተው ይቆይ በቃ ሲያጫውተው ይቆይና ባገኝ ምን ያስቆታል? ይናገሩ ነው። ምንድነው የሚያስቆት ሚስቴ አለ። እሺ ሚስቴ አይቋጥሩት የለእሶ ሽርጣ ሽርጣ ወይ ጉድ! ባለን አደፍሩስ አካል ሰውነት ነው። ባሌን አደፍርስ ሞተብኝ፣ ባሌን አደፍርስ ሞቶብኝ፣ ባሌን አካሌ ልጆች አባት ብዬ ሳለቅስ እድርተኞቹ የእድር ገንዘብ ሰጧት፣ አለ ጉ- በድሩ ገንዘብ አሁን መኪና ገዝተ አሁን እየነዳው ሲያገኙኝ፣ አለ ሰርቼ ከፍላለሁ

እማማ ዝናሽ እማማ ዝናሽ እስኪ ትንሽ ይለኛል ልጠጣው እኮ ልነግሮት ነው አሁን የወጣው ፍራሽ ድሮ የተኙበት ፍራሽ ነው አሁን ደግሞ የምናስገባው ሌላ ነው እዛ ጋ የምናስገባው እሺ ይሄ ነው የሚገባው ወደ ኋላ እንዳትወድቅ ነው በሩ አስገባውም ይህንን ወደ ላይ አርጉት

እንከ ያን ኩባያው እዛው አድርግ። አንተ አደለህም አንተ አደለህም። እሱ ይሰበራል ተንከባሎ። ስንት ኩባያ ተሰብሯል። እሱ ነው የሚያስቀምጠው ቦታውን ያውቃል። ና ያን ኩባያ ነበረበት ቦታው አስቀምጥ። እዛው፣ ወዲያ፣ ወዲያ፣ ወዲያ ጥጉ ተንከባሎ እንዳይሰበር። የእነሱ ነው። የኛማ ተንከባሎ ተሰብሮ አልቋል። እሱ የእነሱ ነው። ተዚህ ቤት ነው የመጣው። ተንከባሎ እንዳይሰበር እንካ፣ ቆልፈው ቆልፈው ደግሞ መክፈቻው እንዳትጥልል ደግሞ እንደ ሁልጊዜው። ትችላለ መቆለፍ ግን አንተ ግባና ቆልቁም ሳጥኑን ቆል መብራቱንም አጥፋ። ግባና ባይቆለፍ ምን ችግር አለው? ምን እንዳይጠፋ? ሰውዬ በግ አምላኩ ውስጡ ቁምሳጥን ውስጥ የሀገር ልብስ አንጥሳ አንጥሳ ጠጠጠቃ ጠቅጥቃህ ጠቅጥቃህ የተቀመጠው ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው አንድ ዶሮ፣ አንድ ኪሎ በርበሬ፣ አምስት ኪሎ ሽንኩርት እንደዚሁም ደግሞ ዘይት አምስት ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም፣ ሽንኩርቱንም፣ ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጠታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት አሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይህንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት በዓልን ደስ ብሏቸው እንዲውሉ እንደማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ፣ ምኑን ነው አደራ? አደራ አደራ፣ ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ ለፋሲካ አቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው።